ያት እንደ እንዴት ነህ አለው። ወንድማለም ነው፣ እንዴት ነው አንተ? ቀኝ እጃችን ተቆረጠ። ወንድማለም አይዟችሁ፣ አይዟችሁ፣ አይዟችሁ። ምንም ማድረግ አይቻልም። አይዟችሁ፣ አይዟችሁ። ማልዳ ማልዳ፣ ነግሬው ነበር። ማልዳ አይዞ፣ አሁን መጥናናት ነው፣ መጥናናት ነው። በቃ አሁን መጥናናት ነው፣ ያለውን ሰራዊት መሰብሰብ ነው። እኔ ልንገራችሁ፣ ማልዳም ነግሬዋለሁ። ምንም ዝም ብለህ ሚዲያውን አስተላልፍልኝ። እኔ ልታይ ነኝ፣ ዛሬ የትም ነው የማገባው፣ እያለ እባክህን፣ ተተኳሽ ላይኖራችሁ ይችላል፣ ለእነሱም የሆነ አላጣም ምናምን እያለ ነው። ጥሶኝ የገባህ ማልዳ እኮ፣ አይሆንም ነው ያልኩት። የአንተ ስልክ እምቢ ብሎኝ፣ የአንተ ስልክ እምቢ አለኝ፣ የእያሱ ስልክ እምቢ አለኝ። ሀብታሙ፣ ሩቅ ነኝ፣ ሩቅ ነኝ፣ ባለበት ይቆም፣ እምቢ አለ። እየሮጠ ነበር እያነፈነፈ የመጣው። እባክህ፣ በስሜት አትግባ፣ ቆይ ረጋበል፣ ረጋበል ብያለሁ። ቀኑ ደርሶ ነው፣ ዛሬ ማልፋቱ ነው። የስድብ ማትላኩበት የስድብ ማትላኩበት፣ እዛ ማዶ የስድብ ማትላኩበት፣ እዛ ቡዳ ሰፈር በቴክስት በቴክስት የስድብ ማትላኩበት። አንተ ሚሊሻ ነህ፣ እጅ ይዘን ለምን ወስደ እያሉ ተወኝ፣ ወንድምህ አለ፣ ተወኝ፣ ምን ታደርገዋለህ? ጦር እንኳን እንዳይሰበሰብ በአንድ ሰው እያለ፣ ጦር እኮ ነው፣ ታውቀው የለክ እንደ አንተ ባትኖር ምን እንደሚሆን ሰው እስኪ በእሱ ቀጠና ምን እንደሚሆን እስኪ በእዛ ልክ ሰው አሁን እንዴት ነው አዲሱ አዲሱ እንዴት ነው? አዲሱስ እንዴት ነው? ምን አሁን ገና ተበታትን እናያለን። አሁን ወጣችሁ አላለ ሁላችሁ የተወሰነ ወጣል። እየጨለመ ነው እንግዲህ፣ ብዙ እየተያየን አይደል። እነ ሀብታሙ ምን ላይ እነሱ ማውጣ ያለ ወይታ ነው ያሉት። ያው እነሱንም ጭምር እያሳደዷቸው ነው የነበር። በአንድ በኩል ግን ጦርነት እኮ አልቆ እኮ በቃ የሆነ ሀገር ደርሰው እኮ ነው በቃ ለሱ የተተኮሰች ጥይት፣ እንደው ምን አይነት ድግምት እንደሆነ ግራ ነው የሚገቡን ያው ቀኑ ስለማልፋት ቀኗ ስለማልፋት ኮን ያስጠቃል። ቀኑ ስለማልፋት ትጥቅስ ደህና ነው ወዶበታል። ትጥቅ ዷ ላአልደ በቃ እሱ ብቻ ነው የሞት ወንድማ

እሱ እንትና የመጣው እነሱ የመጣው ማን ነው? ተሰባስበን እንግዲህ የምንችለው እና አድርግ እሱማ ያው አዲሱማ አይደል ምክትሉም አለ እንቶኔ እንጂ መላኩም አለ አይደለም። እነሱ የመጣው እነሱ በጣም የሚፈልጉት እሱ እንትን አማን ነው ማን ነው? አማን እንዳከለስ አይደለም እሱማ፣ እሱንማ ስልክ አል ሌላ የሚጫወትብን እሱ ሌላ የሚጫወትብን ተልእኮ ይዞ ያኛው እንጂ ያኛው ማነው? አንዱ ከእነሱ የሚፈልጉት ከእነሱ ኑሮ የመጣው አና ቆም ፍቅሩ ነው ማንም ነው ነው ነው ማን ነው? ቆራጡ፣ ቆራጡስ? አዎ አለ። እሱማ ያው የእራሱ ክፍለ ጦር ነው ያለው እሱማ እኮ እሱን አይዞ በሉ ታውል የቆራጡን ስልክ ላከኝ የቆራጡ ስልክ